የተጋረደው ፍቅር ልብ አንጠልጣይ የህይወት ታሪክ ጸሐፊ፣ ሮቤ ተራኪ፣ ኢናያ። ለቻነላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ስለምትከታተሉን ከልብ እናመሰግናለን። ወቅቱ ሰማይ ፀሐይ ናፍቋት በደመና እየታጀበችበት ነበር። ብርሃን ዛሬ በጊዜ መነሳት ስለነበረባት የግዷን ተነሳች። ከእንቅልፏ ስትነሳ ፊቷ ላይ የሚታየው ገጽታ ያስፈራ ነበር። አክስቷ ጋር ለመሄድ ብላ የተሰራችው ፀጉሯ ያሰረችበት ሻሽ ተፈቶባት ፊቷ ላይ አዘን ብሎ ነበር። የለበሰችው የሌሊት ልብስ በአንድ ትከሻ በኩል አዘን ብሎ ይታያል። ብርሃን አክስቷ ጋር ለመሄድ ነበር ከሁሉም ቀድሜ የነቃቸው። ነገር ግን የአክስቷ ናፍቆት አልነበረም እንዲህ ለመሄድ ያጓጓል። በጋውን በናፍቆት አሳልፋ ክረምት ሲደርስ ለመሄድ የምትጓጓው በጥላቻ የነደፋትን ወንዶቹ ላይ የማልፋትን ውበቷን ያሳነሰባትን ከልባ የምጠላው የሚመስለው በጋውን ሙሉ የምትናፍቀውን ሄኖክን ለማየት ነበር። ሄኖክ ናዝሬት ልጅ ነው። ዛሬ ቀኑን በደስታ ነበር የጀመረው። ትናንትና የብርሃን አክስት ብርሃለት መጣ ነው ብላ አስታውራ ስለሰማ ነበር። ሊያገኘው የነበረውን ጓደኛውን ዛሬ ለቀውም ብሎ ይቀረው። የብርሃን ስልክ ይጮኋል። ብርሃን መስታወት ፊት ቆማ ሄኖክን ስታየው የምታሳየውን የፊት ገጽታ ስትለማመድ ነበር። የስልኳን ሰርዲር ስትሰማ ደንግጣ ስልኳን አየች። አክስተዋ ነበረች የደወለችው። ሄሎ አክስቴ! ብርሃኔ፣ የት ደረሳችሁ ነበር? ያለቻት ስልኩን ከማንሳቷ ገና። አልወጣንም አክስቴ እሞዬ ቃ ለመግዛት ወታ ነው እንደመጣች እንነሳለን። በሉሺ ቶሎ ነው ብላ ስልኩን ዘጋችው። ስልኩ እንደተቋረጠ የብርሃንና አደረሰች። መኪናውን ግቢ ሳታስገባ ከመኪናው ወርዳ ብርሃንን ሊጠራት ገባች። ብርሃን ጨራርሳ መስታወት ፊት ቆማ ነበር ያየቻል። ከዛም ከጨረሰች እቋም መኪናው ውስጥ እንድታስገባው ነገረቻት። ወዲያው መንገድ ጀመሩ። ከአዲስ አበባ እስከ ናዝሬት ድረስ ስለ ሄኖክ እያሰበች ድንገት ሳታስበው አክስቷ ቤት በር ላይ ደረሱ። በጣም ነበር የደነገጠችው። መድረሷን ለማየት ስትንጠራራ ሄኖክ ስልኩን ይዞ ሱቃቸው በር ላይ ተቀምጠዋል። ድንብርብር ነበር ያለችው። ደግሞ አምሮበታል። ሆን ብሎ ይዘነጠ ነበር የሚመስሉ፣ በዛ ላይ በጣም አድጓል። ብርሃን ከመኪናው ለመውረድ በሩን ከፈተችው። ልክ እንደ ወረደች በትከሻዋ ላይ አልፎ የወረደውን ጸጉሯን በእጆቿ ብድግ በማድረግ ወገበ ላይ ወርውራቸው በአይኖቿ ሰረቅ አድርጋ ያየቻቸው እሱም እያያት ነበር። ድንጋጤ ያስታውቅ ነበር። የብርሃን እድገት ውበቷ እንደጨመረው ሲያውቅ ልቡ ከፊቱ ይበልጥ ከጀላት። የብርሃን እናት ብርሃንን ተከትላት ከመኪናው ወርዳ፣ አቡሽ እንዴት ነህ? እናት ደህና ነህ? ብላ ድንገት ካለበት ቅዠት አነቃቸው። እሱም በድንጋጤ ደናን ደናነች፣ ብሎ መለሰላት። በዚህ ጊዜ ብርሃን መቁነጠት ጀመረች። ጣቶቿን ግንባራ ላይ አውላቸው ፀጉሯን ወደ ጆሮዋ ተወሽቃለች። አይኖቿን እያቅለሰለሰች ትጨፍናቸውም ቀባች። ከናፍሯን በስስ ምላሷን ንክት አድርጋ ትመለሰዋለች። የብርሃን እናት ወደ እህቷ ቤት በራቀናቸው በሩንም ማስታሳ መታመት አደረገችው። የብርሃን አክስት በሩን ከፈተችላቸው። በሩን ስከፍተው እህቷንና ብርሃንን ተመለከተቻቸው በፈገግታ የናፈቃትን ዘመዶቿን ተጠምጠማ ሰላም አለቻቸው። ማነሽ ጽናት ናይስቲቃ ተገበያቸው፣ ብላ ልጇን ጠራቻት። ከዛም ጽናት ከቤቱ ብቅ ብላ የኔ ብርሃን ብላ ተጠመጠመችባት። ጽናትና ብርሃን በጣም ነው የሚወደዱት። ብርሃን በተወሰኑ ወራት እድሜን የምትበልጣት ጽናት እቃ ከመኪና ለማውረድ ስትወጣ ሄኖክን አገኘችው። አንተ የት ልትሄድ ነው? ምን ነው ለምን ጠየቅሽኝ? አይ የሎትሮ እንዲያዘንጥም ነበረ ዘመን ብዬ ነው። ደግሞ እንኳን ደስ አለሽ ያክስትሽ ልጅ መጣችልሽ። እንኳን አብሮ ደስ አለን ለአንተም መጣችልን ብላ ፈገጋለች። እነ ብርሃን ወደ ውስጥ እንደገቡ የምግብ ጠረጴዛው ተሞልተው ነበር። ወደ ኮሊደር በሚወስደው መግቢያ ጫፍ ቡና ቀራርቦ ይታያል። ከዛም የብርሃን እናት ብርሃንን እቃ ከመኪናው እንድታመጣ አላክቻት። ብርሃን እየተጣደፈች ከቤት ወጣች። ልክ ከግቢው ስትወጣ ጽናትና ሄኖክ እያወሩ ነበር። ውይ ዴ መጣሽ እንዴ? አዎ እቃ ላውጣ ነው ብላ ሄኖክን አየችው። ላግዛችሁ እንዴ አለ ድንገት ሄኖክ ካፏ ምልጦት። ጽናትም ደስ ይለናል ሄኒ ኖ ችግር የለውም እኛ እናውጣዋለን አለችው! የቅንጦት አከናዋን ታሳዩ ሄኖክ በውስጡ ጀመረ። ደግሞ መካበዷን በሎ በሆዱ እያሰበ ሳለ ብርሃን ያዘችው እቃም ለጧት ከዷ ላይ ወደቀባት። ስለደነገጠች ስትጮክ ሄኖክ ተፈናጥሮ አጠገቧ ደረሰና የጣለችውን እቃ መልቀም ጀመረ። ወይ ብርሃን ድርቅናሽ ላክዛችሁ ሲልምቢ ብለሽ ያውዳሽ፣ ብላ እሷም የወደቀውን እቃ ለማንሳት አጎነበሰች። ብርሃን መልስ አልሰጠቻትም። ከሄኖክ አጠገብ መቆማ አስደንግጧታል። ያ መስታወት ፊት ቆማ ያጠናቻቸው እንቅስቃሴዎች ፍጹም ረሳቻቸው። ድንገት ፈጣበት እያለ ሄኖክ የለቀመውን እቃ ሊሰጣት ቀና ሲል ከአይኗ ጋር ተጋጩ። ሁለቱም ተፋጠው ቆሙ። ምን አለበት ቢያቅፈኝ ብላ ማሰብ ጀመረች። ሄኖክን በስስት ያያት ጀመረ። በሁለቱም መሀል የተፈጠረውን ነገር የቃኘችው ጽናት ድንገት ሁለቱም ካሉበት ሰዎች ብላ ነቃቻቸው። ሄኖክም ያው ብሎ ያነሳላትን እቃ በድንጋጤ መልኩ መለሰላት። አመሰግናለሁ በላ ብርሃን ፀጉሯን ዶሮ ስርሻቅ ወጥ አረገች። ብርሃንና ጽናት ዕቃ አስገብተው እንደጨረሱ ምግብ ለመብላት ወደ ማዕዱ ቀረቡ። ጽናት ድርሻዋን ወስዳ ቡና ማፍያው ጋር ተቀመጠች። የቀረበው ምግብ እየበሉ ጽናት ያፈላቸውን ቡና እየጠጡ መጫወት ጀመሩ። ብርሃን ከተቀመጠችበት ተነስታ የተበላበትን ሳህኖች ማነሳሳት ጀመረች። አነሳስታም እንደጨረሰች፣ ለብስ የመጣችውን ልብስ ለመቀየር የጽናት መኝታ ቤት ገባች። የቤት ውስጥ ልብሷን ካወጣች በኋላ የጽናትን ቁም ሳጥን ለመስታወት ፈለጋው ከፈተች። መልኳን እያየች ራሷን ማድነቅ ገባች። ወገቧ ላይ ተደፍቶ የነበረው ፀጉሯ በእጆቿ ደገፍ አድርጋቸው በፀጉር ጌጥ አሰረችው። ከዛም በፀጉሯ የተደበቀው መልኳ ግልቅልጥ ብሎ ታየ። ለመንኳት እንኳን የሚያሳስቡ ባለቀይ ዳማ የፊት ቆዳዋ፣ በአይኖቿ መካከል ስልከት ያለው አፍንጫዋ አቀማመጡ አጀብ የሚያስብል እምቡት ከናፍሯ፣ አነስ ባለው ፊቷ ግራና ቀኝ ተስተካክሎ የተቀመጡት ጆሮቿ ፈገግ ስትል አሸብርቀው የሚታዩ ጥርሶቿና ሰርጎድ ብለው በጉንጮቿ መሀል የሚታዩት ድም ብሎ ተደማምረው ሲታዩ መልኳ እጅጉን ያጓጓል። የአይኖቿ ብሌን ቀለማቸው ቡኒ ነው። ስትጨፍናቸው ሽፋሽፍቷ ጥቅጥቅ ብለው ረጃጅም ናቸው። ብቻ ብርሃን ታይቶ የማይጠገብ መልክ ነው ያላት። የቤት ውስጥ ልብሷን ለብሳ እንደጨረሰች ጽናትን ለመጥራት ከመኝታ ቤት ወጣች። ጽናት ሳሎን አልነበረችም። ብርሃንም አክስቴ ጽናትስ? መጣሁ ብላ ነው የወጣችው፣ ትመጣለች። እሺ ብላ ብርሃን ስልኳን ከእናቷ እጅ ወስዳ ተቀመጠች። ከተወሰኑ ደቂቆች በኋላ ብርሃን አክስቷን ጽናት ስልኳን እንደያዘችው ጠየቀቻት። አዎ ደውላ ስቴ ስትላ ደወለችው። የጽናት ስልክ ይጠራል። ከዛም ጽናት ስልኳን ስትመለከተ የብርሃን መሆኑ! ታወቀች ሄኒ፣ በእናት ቶሎ ብል ደወለች ብላ ስልኳን አነሳች። ወይ ብርሃንዬ፣ የት ሄደች ነው ጽኖ? መጣየው፣ አምስት ደቂቃ ሄኒ። ጊዮ ፊልም ላመጠች ነው። ነው እንዴ? እሺ በቃ ብላ ስልኮን ከዘጋቸው በኋላ በውስጧ ምን አለበት እስቲ ብትወስደኝ ብላ አሰበች። ሄኖክ ጽናትን ይኸው ጨርሻለሁ ብሎ ሰጣት። አመሰግናለሁ ሄኒ። ችግር የለውም እኔም ምልሽ በኋላ። ወካ ትወጥ እረ እንወጣለን። ምን ነው እሺ በቃ። ስትውጡ በድብቅ መልእክት ላኪል። እሺ ብላ ወደ ቤት አቀናች። ብርሃን ስልኳን ይዛለች። አክስቷና እናቷ የሆድ ይሆዳቸውን እያወሩ ነው። ጽናት መጥቻ አለሁ። መጣሽ። መኝታ ቤት ጠብቅኝ ፒሲ ሺ ልምጣ ብላ የታላቅ ወንድሟን ፒሲ ከክፍሉ ለማውጣት ገባል። ፊልሙን አውተር እንደጨረሱ አየር እንቀበል ብለው ወጡ ጽናት በስልኳ አንድ ነገር እንደሚፈልግ ሰው መስላ ለሄኖክ መልእክት ላከች ሄኖክ በስልኩ መልእክት ሲገባለት ደንግጦ ስልኩን ተመለከተው ጽናት ነበረች እየወጣን ነው ነበር የሚለው መልእክቱ ሄኖክ ፈጠን ብሎ ከተቀመጠበት ተነሳና አማጌ ልወጣን የምትልኪኝ ነገር አለ ሲል እናቱን ጠይቃት የለም ልጅ አታምሽ እኔ ምስቲ ጎረቤት ጋር ሄዳለሁ እህቷ መታለች። ሄኖክም እሺ እማዬ ብሎ በራቸው ላይ ባለው መስታወት ራሱን ቀኘት አደረገው። ትከሻውን ነቅነቅ አድርጎት ፀጉሩን በቀኝ እጁ መታ ዓመት አደረገው። ቅንድቡንም ሰቀል አድርጎ ራሱን ጎበኘው። ከዛም እየተጣደክፈ የብርዩብን በር ከፍቶ ወጣ። ሲወጣ እነ ብርሃን በር ላይ ቆመዋል። ጽናት ሆን ብላ ሄኖክ እስኪወጣ ጫሟን አጎንብሳ ታስተካክላለች። የነ ሄኖክ በር መከፈቱን ስትሰማ ጫማን ትታ ብድግ አለች። አሁን መሄድ እንችላለን ብላ ብርሃንን አየቻት። እሺ ብላ አይኖቿን ከሄኖክ ላይ ነቀለችው። እንደ ሄኒ መገጣጠም የት ልትሄድ ነው አለች፣ አውቃ እንዲቀላቀላቸው በማሰብ እንዳላየው ሰው ሆነች። እዚሁ ነኝ፣ እየወጣችሁ ከሆነ ለምን አልቀላቀላችሁም? እንዴታ፣ በሚገባ እንጂ አይደል እንዲህ ብርሃን? አይ አዎ ይቻላል ብላ አየችው። ሄኖክ እይታውን ብርሃን ላይ አድርጎ ፈገግ አለ። እንዲህ ሲሆን ነው ታዲያ ብርሃን ነፍሷ ቅልጥ የሚልባት። ሲስቅ ጥርሶቿ ይፈዛሉ። ትኩር ብላ ስታየው ሁሉ ነገሯን ታጣለች። ሲስቅ፣ ሲያወራ፣ አጠገቧ ሲቆም ብቻ ብርሃን ሌላ ሰው ትሆናለች። ይህ ሁኔታ ለረጅም ዓመታት በእንደዚህ አይነት እየቀጠለ የመጣ ነው። ሁለቱም ይህ ክረምት የመጨረሻቸው መሆኑን ያውቃሉ። ብርሃን በጋውን ሙሉ ከእናቷ አዲስ አበባ ጋር ነው የሚትሆነው። ክረምቱን ክረምቱን ደግሞ አክስቷ ጋር ያን የነበር ታዲያ በለጋነት እድሜዋ ክረምት አክስቷ ጋር ሆነ የሰፈር ሰው የሄኖክ ሚስት እያሉ ሲጠሯት ውስጧ ያስቀረችው። ሄኖክ በትምህርት ቤት የሚያሳልፈው ጊዜ ለጌጥ ያለ ነበር። የትኛውም ሴት ከአይኑ አልፋ ወደ ልቡ አትገባም። በውበቱ እየተማረኩ በዙሪያው የሚያንዣብቡ ሴቶች በቁጥር ቢበዙ፣ ሄኖክ ግን በዓመት አንድ ክረምት ላይ የምትቀበለውን እምቡጥ አበባ ነበር የሚያስበው። ልጅ እያለ ክረምት ክረምት እየመጣች አብሯ ትቃቃ ሲጫወት ሚስት የመቶለት ከልቡ የቀረችው ብርሃን ብቻ ነች። እማ ክረምት አልደረሰም እንዴ? እማ መቼ ነው አክስቴ ጋር የምንሄደው? እያለች በጋውን በሙሉ እናቷን ትጠይቃለች። ድንገት ነበር ታዲያ አንድ ዓመት ክረምት ላይ ለመተያየት ያፈሩት ዕቃ ጋብሮ መጫወቱ ቀርቶ በአይን ላይን መሰራረቅ ሆነ ስራቸው። የለጋነት ዕድሜያቸው ያመጣባቸው ፍቅር የተባለ ጣጣ ጫንቃቸው ላይ አዝሎት እየኖሩ ነው። ሁለቱም ጋር ይህ ስሜት ቢኖርም ከአፋቸው ግን አውጥቶ አልተገላለጹም። የሚያሳልፉት የበጋው ወቅት እርስ በእርስ መነፋፈቅ ሆኗል። ክረምት ስትደርስ በጉጉት የሚቀበሏት ፍቅራቸውን ሊገላለጹ ይመስላል። ነገር ግን በሁለቱም መሀል ያለ የፍርሃት ጉዳይ ዘንድሮም ሊያጣት ይሆናል። ቀጣይ ዓመት ክረምቱን ብርሃን አትመጣም። ምክንያቱም አስራ ሁለተኛ ክፍል ስለምትሆን ቆይቷ የሚሆነው እናቷ ጋር ነው። ይህን እያወቁ ነው ታዲያ ዘንድሮን በመተፋፈር ሊያሳልፉ የወሰኑት። በዚህ ክረምትም የነበረው ነገር ነበር የተከናወነው። ትፈለገኛለች ብሎ ሲያስብ ራሷን አጉል ትቆልለዋለች። እሷም ይወደኛል ብላ ስታስብ ሌላ ሰው ይሆንባታል። የለጋነት እድሜያቸው ያሸከማቸው ጣጣ በጎረምሳነት ዕድሜ ላይ ሁለቱም ተበደሉበት። እየተፈላለጉ በአይናቸው ሳይናበቡ አብሮነታቸውን አጡ። ብርሃን ወደ አዲስ አበባ ለመመለስ እናቷን እየጠበቀች ነው። ልቧ ተንጠልጥሏል። አንዴ ቁጭ አንዴ ደግሞ ብድግ እያለች ሳሎን ውስጥ ተንጎራደዳለች። ሄኖክ አይኖቹን ባዝሏል። ዳግም እንደማያገኛት ልቡ አስቦታል። የልጅነቱ ብርሃን ከሌላ ጋር አያወዳድራት። ዛሬ ግን ለመጨረሻ ቀን እንደሚያት እያወቀ በፍርሃት ዝምታን መረጠ። ይህን እያብሰለሰለ ሳለ ነበር የብርሃን እናት የደረሰችው። ልቡ ይበልጥ መብራት ጀመረ። በአይኖቹ ያዘላቸውን እንባዎች ተወርውረው በጉንጮቹ ፈሰሱ። ብርሃን እናቷን ስታይ መመለሱን ጠላቸው። ሄኖክን በኩራቷ ያጣችው ያህል ተሰማት። ውስጣቸው እያብሰለሰሉ ሁለቱም የቺን ሰዓት ገፍተዋታል። በቃ አሁን ብርሃን መኪና ውስጥ የምትገባበት ሰዓት ነው። ሄኖክ በር ላይ ሆኖ ትኩር ብሎ ያያታል። መኪናው እስኪነሳበት ሰዓት አንስቶ እሷም ከመኪናው ውስጥ ሆና በስስት ይተያያሉ። ከውብ አይኖቿ እንባ ሲንከባለል እያየ ዝም አላት። በቃ ሄደች፣ ዳግም ክረምቱን ላትመጣ ብርሃን ሄደች። አመታት አለፉ። ከለጋነት እድሜ አንስቶ በውስጥ የሚዋለል ስሜት ዛሬም የቀጠለ ነው። ነገር ግን አንድ ላይ መሆን የማይችሉ አንደኛቸው፣ ሌላ ህይወት ውስጥ ነው። ወይም ነጭ ብለው የሚያስቡበት ወቅት ነው። አበቃ። ዳግም ቢገናኙም ፍቅራቸውን ላይገላለጽ ይሆናል። ብቻ ዛሬም ታስበዋለች፣ አሁንም ያስባታል። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን።